ዛሬ ከቀትር በኋላ ከተለያዩ የሚዲያ አውታሮች ከተሰሙ ሁነኛ ወሬዎች መካከል በወልቃይት ጉዳይ የትግራይ ክልል ውሳኔ አርኪ ካልሆነ ለፌዴሬሽን ምክር ቤት ለማቅረብ ስምምነት መደረሱ ተገለጸ የሚለውን አብይ ወሬ በዜና ትንታኔያችን የምንቃኘው ይሆናል። በአማራ ብሔራዊ ክልል አብዛኛዎቹን የጎንደርና የጎጃም አካባቢዎችን ለተቃውሞ ያነሳሳውና ለበርካቶች ሕይወት ማለፍ መነሻ ምክንያት የሆነውን የወልቃይት የማንነት ጉዳይ በተመለከተ የትግራይ ክልል ምክር ቤት ተወያይቶ የሚያሳልፈው ውጤት እንደሚጠበቅ የአማራ ክልል መንግስት አስታውቋል። ለዚህም ስምምነት ላይ መደረሱ ነው የተገለጸው። ቅዳሜ ነሐሴ 29 ቀን 2008 ዓ.ም የክልሉ ርዕሰ መስተዳደር አቶ ገ ገዱ አንዳርጋቸው በጎንደር ከተማ ከነዋሪዎችና ከንግድ ማህበረሰቡ ጋር በወቅታዊ ጉዳዮች ላይ ተወያይተዋል። አቶ ገዱ በተለያዩ መድረኮች ከሁለቱ ወገኖች ጋር በተወያዩበት ወቅት ክልሉ የወልቃይትን ጉዳይ ለምን ይህን ያህል ዓመት መፍትሄ ሳይሰጠው እንደቀረ ለተነሳላቸው ጥያቄ መልስ በሰጡበት ወቅት በቅርቡ የትግራይ ክልል ምክር ቤት ተወያይቶ ውሳኔ ይሰጥበታል። ከውሳኔውም በኋላ የህዝባችን ጥያቄ በህገ መንግስቱ መሠረት መልስ መልስ ያገኛል፣ በወንድማማችነትና በሰላም የመኖር ባህላችንን እናስቀጥልበታለን ብለዋል። የስብሰባው ተሳታፊዎች በበኩላቸው ለምን በቀጥታ የፌዴራል መንግስት ጉዳዩን አያየውም ሲሉ ጠይቀዋል። ጉዳዩ ለረጅም ዘመናት እየተንከባለለ የመጣ በመሆኑ በፌዴራል ደረጃ ቢታይ መልካም ነው ሲሉም ገልጸዋል። በተጨማሪም ጉዳዩን የአማራና የትግራይ ክልሎች ብቻ አድርጎ ከመውሰድ ሌሎችም የኢህአዴግ ድርጅቶችና አጋሮች በተገኙበት ተወያይ ታይተው ሊፈታ ይገባል ያሉት ነዋሪዎች 25 ዓመታት መታሸት ነበረበት ወይ ሲሉ ጠይቀዋል። ይህ ጥያቄ ማለትም የወልቃይት የማንነት ጥያቄ በአገር ደረጃ ታውቋል። ነገር ግን ስርዓቱን ጠብቆ ነው መቅረብ ያለበት። መጀመሪያ ጥያቄው ለትግራይ ክልል መንግስት እንዲቀርብ ተወስኗል። ክልሉ የሚሰጠው ምላሽ ህዝቡ ካልተስማማው ህገ መንግስታዊ ስርዓቱን ጠብቆ ለፌዴሬሽን ምክር ቤት ማቅረብ እንደሚቻል ስምምነት ላይ ተደርሷል ብለዋል። አቶ ገዱ የጠገ የዘገደንና የፀገዴን ድንበር ሁለቱ ክልሎች ተነጋግረው ባጭር ጊዜ ይፈቱታል ሲሉም ርዕሰ መስተዳድሩ አስታውቀዋል። ነገር ግን የክልሉ ምክር ቤት ማለትም የትግራይ የመጨረሻ ውሳኔ ህዝብን ካላረካ ወደ ፌዴራል መንግስት ተወስዶ በፌዴሬሽን ምክር ቤት ይታያል ሲሉ በተለይ በጎንደር ከተማ ለሚኖሩ የላይ አርማጭሆ ወረዳ ተወላጆች ገልጸውላቸዋል። የአገሪቱ ህገ መንግስታዊ ስርዓት የማንነት ጥያቄ በክልል ከቀረበና አጥጋቢ ምላሽ ካላገኘ ጉዳዩ በይግባኝ ወደ ፌዴሬሽን ምክር ቤት መቅረብ እንደሚችል በግልጽ አስቀምጦ እያለ ይህንኑ አማራጭ ለመከተል ስምምነት መደረጉ መገለጹ ሪፖርተር ያነጋገራቸው የሕገ መንግስት ኤክስፐርቶች አጠያቂ ሆኗል። ከዚሁ ወቅታዊ ጉዳይ ጋር በተያያዘ በተለይ በጎንደር ከተማ ለነዋሪዎችና ለጸጥታ ኃይሎች መጋጨት ምክንያት እንደነበሩ የሚነገርላቸው የወልቃይት ማንነት ኮሚቴ አባል ኮሎኔል ደመቀ ዘውዱን በተመለከተ ለርዕሰ መስተዳድሩ የተነሳላቸው ጥያቄ የሚገኝበታል። የኮሎኔል ደመቀ ጉዳይ በአማራ ክልል በጎንደር ከተማ የሚታይ ነው ካሉ በኋላ ወደ ሌላ ቦታ ተወስደው ጉዳያቸው ይታያል የሚባለውን መረጃ ርዕሰ መስተዳድሩ አስተባብለዋል። በአማራ ክልል ተቀጣጥሎ የከረመው የጎዳና ላይ ተቃውሞና የቤት ውስጥ የመቀመጥ አድማው በአብዛኛው ስፍራዎች መጠነኛ መረጋጋት ቢያሳይም በኦሮሚያ ክልል በተለያዩ ወረዳዎች በቤት ውስጥ የመቀመጥ አዲስ ተቃውሞ መታየት ጀምሯል። በተለይ ማክሰኞ ጳጉሜን 1 ቀን 2008 ዓ ም በዶዶላ በሻሸመኔ በነቀምት በጊምቢ በሮቤ በጫንጮ በሱሉልታ በጉደር በደምቢዶሎ በኮፈሌና በመሳሰሉት ወረዳዎች አብዛኛዎቹ የንግድና የአገልግሎት ሰጪ ተቋማት ተዘግተው ውለዋል። የሰሞኑ የኦሮሚያ ተቃውሞ በሰብአዊ መብትና በፖለቲካ አቀንቃኞች ጳጉሜን ለአምስት ቀናት የሚቆይ የቤት ውስጥ የመቀመጥ አድማ በማኅበራዊ ሚዲያዎች በተደረገ ጥሪ መሠረት መሆኑን ምንጮች ጠቁመዋል ሲል ሪፖርተር ጋዜጣ በዛሬ እትሙ በስፋት ለማጥፋት ተዘግቧል። ሰላም አዳዲስ የድሬት ዩብ መረጃ ወደ እርስዎ እንዲደርስ ከታች የምትገኘዋን ቀይዋን ሰብስክራይብ የምትለዋን በተን ይጫኑ እና የድሬት ዩብ ደንበኛ የሆኑ መልካም ጊዜ።